የሳቱን አስደሳች ዜና ይዘን ቀርበናል። ከዜናው ጋር እኔው ነኝ ከኔው ሚዲያ። የዛሬው ዋና ዋና ዜና የጀግናው አባትና የቅመማ ታሪክ። የቅመማ ታሪክ አስደሳችም አሳዛኝም ታሪክ አላት። እስከ መጨረሻው እንድታዳምጡ በአክብሮት ጠይቃለሁ። ለዝርዝሩ ብሮን ቆጥበው በሀዋ ላይ አሰላሙ አሌይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የዜና ቤተሰቦች እንደምናችሁ። አልሐምዱሊላህ ከኔ ጋር ሁሉ ነገር ሰላም ነው። እንዲሁም ክርስቲያን ወገኖች ሰላም ብያለው፣ ሰላማችሁ ይብዛ። የዛሬው የቅመሟ ታሪክ በጣም እና የጀግናዋ የአባቷ ታሪክ በጣም ገራሚ ነው። ጀግናዋ ቅመማ አረብ ሀገር ሰራች፣ ግን ትንሽ ተሸወደች እንጂ ቪዲዮ ስትጀምሩ በላይክ ጀምሩ፣ ፕሊዝ ፕሊዝ። ለምንድን ነው ላይክ ማታደርጉኝ? ቆይ ለሽ ምሽም ሽኩለት እኩም ያኔ በቃ አሁን እኔ ልተው ነው፣ ኸላስ ልተው፣ ወይስ ላይክ ታደርጋላችሁ? ላይክ አደርጋለሁ ብለዋል። እሺ፣ ዛሬ የምሬ ነው። አስተማሪም ቁም ነገርም ያለው ቪዲዮ ነው እንድታዳምጡት በአክብሮት ጠይቃቸዋለሁ። ጀግናው አባት አላህ ይጠብቅንልን ያሉትን አላህ ስብሃነወተዓላ ረጅም እድሜ ይስጣቸው። የሞቱትን ደግሞ አላህ ልጅልትን ፍርድ ሲወፍቅልን ኢንሻ አላህ ጀግናው አባት ምን አደረገ? እቺ የመዳም ቅመም ከሄደች አስራ ሶስት አመት ቆየች። የመጀመሪያ ስትሊካ አባቷ ባዶ መሬት ይገዛላታል። ከዛ ትንሽ ቆይቶ ደግሞ ስትሊክ ቤት ይሰራላታል። እነዚህም ቤቶች ሰርቪስ ሰርቪስ እያስራ ያከራያል። እያከራየ ብር ያጠራቅማል። ይህን ለከሌ ስጥ እንደዚህ ስጥ ስትለውም ያስቀምጥላታል። የቤት ክራዩን ይሰበስባል፣ እሷ የምትሊከውን ብር ሰበስባል። ከዛ በኋላ ወፍጮ ቤት ከፈተላት ማለት ነው። ወፍጮ ቤት ከፍቶ ወፍጮ ቤት የሚያስተዳድረው እሱ ነው። እንደገና ምን ቢገዛላት ጥሩ ነው? አይሱዙ ይገዛላት። ያው በጣም ትልቅ አይሱስ ነው። ቀማ መላለሻ ገዛላት ማለት ነው። ብር ደግሞ ለማንም እንዳሰጥ ከልክሎታል። ከወንድማ በዛ እንትን ተጣልተዋሉ። አያወሩም፣ ተኮራርፈዋሉ። በቃ ከአባታና ከአባታ ብቻ ነው የምታወራው ማለት ነው እች ልጅ እና ከሄደች በ13 ዓመቱ፣ አስቡ እንግዲህ አንዳንድ ልጆች በ13 ዓመት እንዴት ናደረግ ይችላሉ። እንዲ 13 ዓመት እኮ በጣም ብዙ ጊዜ ነው እንዴ ረጅም አመት እኮ ነው። ምን ሆናችሁ ነው? እና አይቼ ነው እኮ አንዳንድ ሰው እንዴት በ13 ዓመት ይሄን ሁሉ አደረገች የሚል ሰው አለ። እና ይደረጋል። በ13 ዓመት እኛ ስንት ነገር አድርገናል። አለ አልሐምዱሊላ። እና ከዛ በኋላ ይህን ከ13 አመት በኋላ ተነስታ ወደ ሀገር ትገባለች። ከዛ የያዘችው ወርቅ በጣም ምርጥ ምርጥ ወርቅ የተባለ በጣም ብዙ ወርቅ ይዛለች። በጣም ደግሞ ሰዓቶች፣ ያኔ ያለ ውድ ውድ ነገር፣ ሽቶች፣ ልብሶች ካርጎ አድርጋለች። ግን የለም ለፋሚሊ ስልክ ምናም ይዛለች። ከሻፍም ይዛለች፣ ትንሽዋ ስልክ ማለት ነው ኖኪያ ስልክ። ለራሷ ደግሞ አይሆናላት ይህ ሁሉ ይዛ ተጀናጅና ነበረ። መጀመሪያ ያመጣው ጣጣ ማለት ነው። ከዛ በኋላ ያው ከወንድሟ ተጣልታለች ና አባቷ ገጠር ስለሆነ ተነስታ ፍቅረኛ ዋጋ ትሄዳለች። ደወለች፣ ያው ወሰዳት፣ ፍቅረኛ ተብዬው ወሰዳት። ያው ካላአሰሩም ግን በቃ ብር የአንድ አመት ከስምንት ወር ብር ሊካለች ያኔ እንትን ልገዛ ነው ምን ልገዛ ነው ምናምን፣ እያለት በቃ አንተ ስራ ጀምር ምናምን ብለው ሊካለታለች። አስቡ እንግዲህ። ከዛ በኋላ ያን ሁሉ ብር ይዟል፣ ወዝዷል። ያው በመሀል መሀልም ትልክለታለች። ከዛ በኋላ ተነስታ እቃዋን ጠቅልላ ያው እሱ ጋር ሄደች ማለት ነው። ከዛ ከሄደች በኋላ ጠዋቱን ማታውን ያው እንትን አሉ አንድ ላይ ሆኑና ጠዋት አጥቧት እሷ በተኛችበት ያው ምናፍዟትም ሊሆን ይችላል አንድ ነገር ሳያስቀር ማለት ነው። ወለ ነገር ሻንጣዋ ሳይቀር ምኗ ሳይቀር ሙልጭ አድርጎ አይፎኗ ለቤተሰብ ያመጣችውን ስልክ፣ ሰዓቶች፣ ሽቶች አድርጎ ኖኪያዋን ስልክ ትቶ ማለት ነው ቁጭ አድርጎላት ሄደ። ስትነሳ ባዷዋ ነው። ልብሷ የለ ምኗ የለ። ከእንደዚህ አይነት ፈተና አላህ ይጠብቃችሁ። አሁ ከስልክም ከማታውቁ ሰው ጋር አታውሩ። ምናልባትም እኮ ስብሓንላ በስልክም ሊሆን ያስነካት አስነካት ሊሆን ይችላል አይታወቅም ማለት በስልክ እንደዚህ ሚያፈዟሉ አሉ። እንደዚህ በሩቁ ነው ራሱ በፎቶቹ ሲሄራ አሰራሉ ምናምን አለሁን ምስታን አላህ የጠብቀን እና ከዛ በኋላ እንግዲህ ስትነቃ ምንም የለም። ደንግጣ ያው ማንጋ ትደውላለች፣ መጀመሪያ የተጣላችው ዞሮ ዞሮ መግቢያ ጭራሮ የሚባለው ወንድሟ ጋር። ያው ለቤተሰባት ደውላ እኔ እኮ መጥቼ ነበር እንደዚህ እንደዚህ እንደዚህ ሆኛለው ኔ ባዘር ዘርፎኛል ብላ ያው ውርድቷን ተናገረች። እንግዲህ አልሐምዱሊላህ አባቷ ይኸው ይህን ሁሉ ንብረት ይዞላታል። አልሐምዱሊላህ ማሻላህ። ከዛ ያው ይዛ የመጣችው ከሰረ እንጂ ይሄ እንኳን ምንም አልሆነም። ከዛ ያው አባቷ ደውሎ ይሄትን ተቀባያት፣ በቃ እንደዚህ እንደዚህ ሌባ ወስዶባታል፣ ዘርፏታል ምናምን አለው። ያው ተቀብላት ሄደች። ከዛ አስረከባት ንብረቷን በአጠቃላይ የያዘላትን መኪናዋን፣ ከነቁልፉ ወፍጮ ቤቱን፣ ቤቷን አሳችታል። አላህ አክበር። እንደዚህ በአንድ በኩል እንደዚህ ስትበደሉ፣ ደግሞ አላህ ደግሞ በሌላ በኩል እኪሳቸዋል። ሱብሐነላህ፣ እሱ በድሏት ነበር አለ ደግሞ በሌላ በኩል ያው በአባተው በኩል ሰበብ አድርጎ ከሳት ማለት ነው። እና መጥፎ ቤተሰብ እንዳለ ጥሩም ቤተሰብ አለ። አልሐምዱሊላህ፣ ችጃውን ይህ ሁሉ አድርጓት ብሯን ሊ ካለች የአንድ አመት ከስምንት ወር አስብ። እንግዲህ ሰው ውጭ ወታ ነው የምሰራው ውጭ ወጥተው ሲሰሩ በትንሽ ብር አደለም እንድጠለብ አደለም እንደኛ ማለት ነው አሁን አሁን ነው የሌለው እንጂ ስራ በፊት በደንብ ሰሩ ነበር። አስቡ ይህን ሁሉ ብር አሸክመዋለች፣ ይህን ሁሉ ንብረቷን ዘርፎ ሄደ ማለት ነው። እና ከማታውቁ ሰው ጋር አታውሩ በስልክ ምናም ቢባለው ብዙ ጊዜ ያው ሌባም ኢትዮጵያ ስንገባ ለምሳሌ ኤርፖርት ላይ ማንም ልትወጡ አያሳይጧችሁም። ቤተሰብ ካልመጣ ማታወቂያን ካላሳየ ምናምን በጣም ሴፍቲ ያለ አሁን በአሁን ሰዓት አልሐምዱሊላህ እኔ በቅርብ ህጅ ስለየት ማለት ነው። በጣም ያኔ ምንሽ ነው ምንድን ነው የምትባሉት? ወላይ ዝም ብሎ ማንም አይወጣም። ለምን ገባ ለምን እንዲህ ምናምን ብለው ነው ከቤተሰብ ከመጣ ሚያዳም ን ያደናብራሉ ዘበኛዎቹ በጣም እና አልሐምዱላ በእንደዚህ አይነት ያክል ሴፍቲ ያለ ለም በፊት አባያቸውን ብቻ አስቀርተዋል። ል እንዲህ ጫካ ወስዶ የሚጥሏቸው አሉ ነው በዚህ ግቡ ብሏቸው ነበር ዝም ብለው ነበር የሚወጡት። አሁን እንደዚህ የሚባል ነገር የለም። አልሐምዱሊላህ እና ያችን ልጅ አላህ ካሳት በሌላ ማለት ነው። በጣም እኔ በጣም ላይ ደነቀኝ ስብሓንላህ። ግን የእሷ ነገር ያኔ አንዳንዴ ሞኝነትም፣ ልጅነትም የሰው ሀገርም ከሞቀይትም የህዋነት ይበዛል በጣም ሰው ታምናላችሁ። በቃ ይህ ሀገር የሰዋልል እንደ እንዴት ትጎዳኛል የሚል እንትን ይዘን እኛ እንጎዳለን ና ከእንደዚህ አይነት ነገር ራሳቸውን ትጠብቁ አሳስባለሁ፣ ማለት ነው። እኔ በጣም ነው የሚያሳዝኑኝ። በተለይ የአረብ ሀገር ሴቶች በጣም ያሳዝኑኛል። በጣም ብዙ ፈተና የሚደርስባቸው በትዳራቸውም፣ በቤተሰቡ በማይበድላቸው የለም። ለምንደሆን አላቅም እንጃ ሰርተው እንዳልሰሩ የሚደረጉ ለፍተው እንዳለፉ መና ነው የሚቀሩት እና አላ የሆናቸው ለአረብግር ሴቶች የምር አላ ያርፉበትን እንር አይስጣቸው እና ሌላ እንኳን እየተዝናና ነው አውሮፓ ምናምን ያሉት ና እየተዝናን ንትሚሉትና የአረባግር ሴት አንድ ቀን ፀሐይ ሞቅ ቤት ለቤት ኩሽና ለኩሽና ፎቅ ከታች እያለች እንግዲህ ትኖራለች። በጣም ምሳዝነ እና የምር እዚህ መተው ቤተሰብ ይሁን ማንም ዛሬ በአረብ ሀገር ሴት እንትን የሚሉት ሙድ ሚይዙት በብሯ የሚጫወቱት ምናምን መጥተው ቢያዩ፣ አንዴ ወይ ለሆነ ሰው ሀገር ልመጣ ነው ወይ የሆነ ነገር ካላችሁ ያም ስልክ አምጭልኝ፣ ያም የሆነ ነገር አምጭልኝ፣ ያ ኮምፒውተር አምጭልኝ እኮ የምትባሉት፣ በጣም እኮ የሚገርሙ ናቸው። እዚህ መጥተው ቢያዩ የምር አምጭልኝ እንኳን አይሏችሁም ነበር ይመስለኛል ያኔ በቃ ያለንበት ሁኔታ ቢያዩ ኖሮ ደግሞ በቃ ብር ምናፍስ ነው የሚመስላቸው። በቃ ብዙ ብር ያለን ምናምን ነው የሚያስቡን። እና ስብሀነላ አላህ እንደ ሀሳባቸው የሚያደርግልን አልምሄም እራሳችሁን ጠብቁ። ግን በጣም የሆነ ደስ የሚል ታሪክ ነው አይደለ? ግን አላህ በሌላ ቦታ ያው መጥፎ ሰው ቢበድላት አላህ ደሞ በአባቷ በኩል ካሳት። ና ሰው አትመኑ እህቶች፣ ሰው አትመኑ ሀዋላም ስትሊኩ አጣሩም ስንት ሰው ይልክበታል ምናምን ብላችሁ ከፍተኛ ብር ስላገኛችሁ ብቻ አውጥታችሁ ብራችሁ በጣም ብዙ ልጆች እያለቀሱ በሀዋላ ምክንያት አውቃለሁ ና ራሳችሁን እንድጠብቁ ላለሁኝ አብሽሮ አላህ ስብሀነ ወተዓላ በሀገራችን ያሳርፈን ሀገራችን ሰላም አድርግልን ዘረኝነት ያጥፋልን አላህ ለህዝባችን ሰላም ለሀገራችን ሰላም ወጥቶ ከመቅረት አላህ ይጠብቃችሁ ሰላም አሰላሙ አለይኩም ነ